ኤርትራ ጋር ያለውን ጥምረት ህወሀት ጋድ ማውጣት ጀምሯል። ከኢትዮጵያ መንግስት ጋር የሻከረ ግንኙነት ያላትን ኤርትራን ህወሀት የሙጥኝ ብሏል። ዶክተር ደብረጽዮን ገብረ ሚካኤል ስለ ኤርትራና ስለ ቡድናቸው ጥምረት ምን ሲሉ ብቃሉ የሚለውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በአዲስ አበባ በርካታዎችን ያሳዘነ ልብ ሰባሪ ክስተት በዛሬው ዕለት ተደምጧል። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ እስራኤል ከፍተኛ ፈተና ውስጥ ስት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 ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችንን ስናመራ በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዝባዊ ወያኔ አርነት ትግራይ ህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን ገብረ ሚካኤል ተመሳሳይ ግኝቶችን ከሌሎች ጎረቤቶች ህዝቦች ጋር ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን። ሲሉ ነው የተደመጡት የዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይህንን የተናገሩት የክልሉ ሰማዕታት ለሰላሳ ሰባተኛ ጊዜ ለማሰብ በሀውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ህዝባችን ከሌሎች ህዝቦች ጋር የሚያጣላ ምንም ነገር የለውም ሲሉም የተደመጡት ዶክተር ደብረ ደብረጽዮን ገብረ ሚካኤል ከአማራ፣ አፋር፣ ኤርትራሚውን፣ ሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋርም በሰላም መኖር ከድህነት በመውጣት በልማት መኖር ነው የሚፈልገው ሲሉም ተደምጠዋል። ፓርቲያችን ዋት በአሁኑ ወቅትም በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶችን ከጎረቤት ህዝቦች ጋር እንዲፈጸም ለማድረግ አስፈላጊውን ጥረት እንደምናደርግም ልናረጋግጥ እንወዳለን ብለዋል። በሌላ በኩልም የትግራይ ጦርነት ከተጀመረ አንስቶ ላለፉት አምስት አመታት ተወያይተው የቆዩት በዛላንበሳ የሚገኙ የኢትዮጵያና የኤርትራ መንደር ነዋሪዎችም በድጋሚ መገናኘታቸውም በተለያዩ ማህበራዊ ትስስር ገጾች ላይ በሚወጡ ምስሎችም ተመልክተናል። በተመሳሳይ ባለፈው ሳምንት ቅዳሜ ለመረ በንዝ ማዶና ያሉ ህዝቦችም በተመሳሳይ መገናኘታቸውን ዘገባው መላክቷል። ሊቀመንበሩ ዶክተር ደብረፅዮን ገብረ ሚካኤል በተጨማሪም በመልእክታቸው የፕሪቴሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ በመግለጽም በአብነት የክልሉ ጊዜያዊ አንድነት አልተከበረም፣ ከአንድ ሚሊዮን በላይ የሚሆነው የክልሉ ተፈናቃይ ወደ ቀው አልተመለሰም ሲሉም ጠቅሰዋል። የፕሪቶሪያው የሰላም ስምምነት በርካታ ጉዳዮችን አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎችም ከጊዜ ዜ ጊዜ የተባባሰ እየሄደ ይገኛል ሲሉም ማሳስበዋል። ዶክተር ደብረፅዮን ገብረ ሚካኤል ለስምምነቱ አለመከበር የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ተጠያቂም አድርገዋል። ከሁለት አመት ከስምንት ወር በላይ ያስቆጠረው የፕሪቶሪያው ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን መሆናቸውን የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈረም አስፈላጊን ሁሉ ጥረት ያደረጉ አለም አቀፍና ቀጠናዊ ተቋማት መሪዎችም በደንብ ያውቃሉ ሲሉም ተደምጠዋል። የህወሓቱ ሊቀመንበር ንግግራቸውም የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርተዋል ሲሉም ኮንነዋል። በተጨማሪም የክልሉን ህዝብም እርስ በርስ ለማጨፋጨፍ እየሰራ ነው ሲሉም ተችተዋል። የብልጽግና መንግስት የፕሪቶሪያውን ስምምነት እንደፈለገ ለመዘወር ያስችለው ዘንድ ፓርቲያችን ህወሓትን ለሁለት ለመክፈልና ለመበተን፣ ህዝባችን እርስ በርሱ እንዲጨፋጨፍ ጥረት ሲያደርግ ነበር፣ አሁንም እያደረገ ነው ብለዋል። ይህንን ተልእኮ እንዲፈጽምለት በፓርቲያችን ውስጥ የተፈጠረውን የክደት ቡድን የተሟላ የአመራርና ድጋፍ አድርጎለታል ሲሉም ተችተዋል። ተጨማሪም ዶክተር ደብረጽዮን ገብረ ሚካኤል በህዝባችን ላይ የተፈጸመውን የዘር ማጥፋት አለም በስሙ እንዲጠራው እነ ጀኔራል ሳረ መኮንን ግድያ፣ እንዲሁም በህዝባችን ላይ ግፍ የፈጸሙት ላይ ተጠያቂነት እንዲሰፍን ፓርቲያችን ዋት በቀጣይነት እንደሚሰራ መግለጽ እወዳለሁ ሲሉም ተደምጠዋል። አለም አቀፉ ማህበረሰብ፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢጋድ እና አሜሪካ የፕሪቶሪያ የሰላም ስምምነት ተግባራዊ እንዲሆን የበኩላቸውን እንዲወጡ አሁንም ጥሪያችን እናቀርባለንም ብለዋል። በተመሳሳይ በአከባበሩ ላይ ንግግር ያደረጉት የክልሉ ጊዜ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ ባስተላለፉት መልእክትም ቀዳሚ ምርጫችን ሰላም ነው ሲሉ በመግለጽም ከዚህ ውጭ ያለው አማራጭ ተገደን የምንገባበት እንጂ ፈልገን የምንገባበት አለመሆኑን አለም በሙሉ የሚገነዘበው ሀቅ ነውም ብለዋል። አሁንም የትግራይ ህዝብ ቀዳሚ ምርጫ ሰላምና ሰላም ብቻ ነው። በመሆኑም የፕሪቶሪያው የሰላም ስምምነት ሳይሸራረፍ እንዲተገበር ሰላማዊ፣ ዲፕሎማሲያዊ፣ ህጋዊ ጫና ማድረግ ይገባናል ሲሉም ነው እያከሉት። ከአዲስ አበባ እጅግ አስደንጋጭና አሳዛኝ የሆነ መረጃ ተሰምቷል። የ30 ዓመት ወንድና የ25 ዓመት ሴት ልጅ ህይወታቸው ማለፉም ተሰምቷል። ትናንት ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት ላይ በአቃቂ ክፍለ ከተማ ወረዳ 6 ሳሪስ በሚገኝ አንድ ፔንሲዮን ላይ በደረሰ የእሳት አደጋ የ30 ዓመት ወንድና የ25 ዓመት ሴት በጭስ ታፍነው ህይወታቸው ማጣታቸውን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዚህ አሳዛኝ አደጋ የሁለት ሰዎች ህይወት ቢጠፋም የአደጋ ጊዜ የሰራተኞች ባደረጉት ፈጣን ርብርብ ስድስት ሰዎችን ከሞት ማዳን ችለዋል። እሳቱም ሳይስፋፋ በፍጥነት ሊቆጣጠሩትም ችለዋል። የእሳት አደጋው መንስኤ ላይ በተሰጠው መግለጫም የፔንሲዮኑ የውስጥ ክፍሎች እሳትን መቋቋም በማይችሉ ቺፑድ እና ጣውላ የተከፋፈሉ መሆናቸውን እሳቱ እንዲባባስና ከፍተኛ ጮስ እንዲፈጠርም ምክንያት እንደሆነም ተገልጿል። የእሳትና አደጋ ስጋት ስራ አመራር ኮሚሽን የሆቴልና የፔንሲዮን ባለቤቶች የእንግዶችን ደህንነት ለማስጠበቅም የሚያርፉባቸው ክፍሎች የአደጋ ደህንነት መስፈርቶችን እንዲያሟሉ ማሳስቧል። ኮሚሽኑ መስፈርቱን በማያሟሉ ተቋማት ላይም አስፈላጊ ነው እርምጃ እንደሚወስድም አስጠንቅቋል። ለሁለት ወገኖቻችን ህይወት ማለፍ የተሰማንን ጥልቅ አዘን እየገለጽን ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሁሉ ልባዊ መጽናናትን እንመኛለን። የኢራን አቤታዊ ጥበቃ አዲሱን የኬባር መካከለኛ ርቀት ባሌስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን ገለጸ። የእስልምና አቤታዊ ጥበቃ ኮርፖሬሽን እንደገለጸው ከሆነ በሰኔ ሁለት ቀን የቤንጉሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎችን ለመምታት የኬይባር ሻካን ሚሳኤልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነውም ብሏል። ጥቃቱ በቅርቡ ዩናይትድ ስቴትስና እስራኤል በኢራን የኒውክሌር መስሪያ ቤቶች ያደረሱትን የአየር ድብደባም ተከትሎ ነው። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሀራምሻር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኬባር ሸይከን ባላስቲክ ሚሳኤልን ከእስካሁኑ እጅግ የላቀ ስኬትን አስገኝቶላታል። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩትም የእስራኤልን የአየር ትራ ትራፊክ ጥሶ በመግባትም በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም ደግሞ እንደ ሀይፋና ቴላቪቭ ባሉ ከተሞችም ትርምስ አስነስቷል። በቴላቪቭ ምራማታጋን አውራጃ ዘጠኝ ህንፃዎች መውደማቸው የተዘገበም ሲሆን በሀይፋ ውስጥም ፍንዳታዎችም ተመዝግበዋል። የእስራኤል የድንገተኛ አደጋ አገልግሎት ሶስት ከባድ ጉዳቶችና አንድ ታዳጊን ጨምሮ ሀያ ሶስትም ቆስለዋል ቢልም ጉዳቱ ከዚህ የከፋ ነውም ብሏል። ከቀደምት የኢራን ሚሳኤሎች በተለየ የሳተላይት አሰሳና አዲስ የመመርመሪያ ስርዓትም ይጠቀማል። እንዲሁም ኢላማው ከመ በመምታቱ በፊትም በከባቢ አየር ውስጥም ዚግዛግ እንዲያደርግም የሚያስችለውን የሚያንቀሳቀስ መልሶ መመለሻ ተሽከርካሪ መኖሩ ፈጣን ብቻ ሳይሆን ለመከታተልና ለመጥለፍም አዳጋች እንዲሆንም አስችሎታል። ወታደራዊ ምንጮችም እንደሚናገሩት በሶስት ደረጃዎች ውስጥ እንደሚያልፍም ሲሆን ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታና መከላከል አስቸጋሪ አድርጎታልም ብለዋል። በተያዘ መረጃ ደቡብ አፍሪካ ኢራንና እስራኤል ጦር መስበቁን በመተው ወደ ሰላማዊ ሰላማዊ ውይይት እንዲመጡ አሜሪካም እጇን እንድትሰበስብ ጥሪ ማቅረቧ ተሰማ። በእነዚህ ሀገራት ጎራ ለይተው አንዱን ደግፈው ሌላውን በመቃወም ቤንዚል እያርከፈከፉ በሚገኙበት ወቅትም ከኢራን ጋር መልካም ግንኙነት እንዳላት የሚነገርላት የእስራኤል በዓለም አቀፉ ፍርድ ቤትም በጋዛ የዘር ማጥፋት ወንጀል የከሰሰችው ከትራምፕ አስተዳደር ጋር ወደና ጀርባ የሆነችው ደቡብ አፍሪካ ከጦርነት የሚገኘው እልቂትና ውድመት በመሆኑ ኢራንና እስራኤል የሰላሙን መንገድ እንዲመርጡ በፕሬዚደንቱ በኩል ጥሪ ማቅረቧም ነው የተዘገበው ፕሬዚደንቱም በኤክስ ገጻቸው ባስተላለፉት መልእክትም ጣልቃ ገብታ እንዲባባስ ባደረገችው አሜሪካ ላይ መለስተኛ ተግሳጽን ሰጥተዋል። ፕሬዚደንቱ በትላንትና ሁለት ባስተላለፉት መልእክትም ፕሬዚደንት ዶናልድ ትራምፕ የእነርሱንና የአሜሪካ መንግስትን ተጽዕኖ ተጠቅመው ሁለቱን ወገኖችም የክርክር ጉዳዮቻቸውን ለመፍታት የውይይት መንገዱን እንዲከተሉ ያደርጋሉ የሚል ልባዊ ተስፋ ነበረን። ነገር ግን የሳይሆን ቀርቶ አሜሪካ ወደ እስራኤልና ኢራን ጦርነት መግባቷ የደቡብ አፍሪካ መንግስትን አሳዝኗልም ብሏል። አሁንም ነገሮች ከዚህ በላይ እንዳይባባሱ ሰላማዊ መፍትሄ እንዲመጣ ውይይት እንዲደረግ ጥሪ እናቀርባለን ሲሉ ማክለዋል። ፕሬዚደንቱ ይህም ቢሉም የሀገሪቱ ፖለቲከኞች በማህበራዊ ድረገጾቻቸው በኩልም የኒውክሌር መከላከል ስምምነትን ያልፈረመችውና ያልተገለጸ የኒውክሌር ጦር መሳሪያ ባለቤት የሆነችው እስራኤልም በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በዓለም አቀፍ ቁጥጥር ስር ከሚገኘው ከኢራን በተለየ ደረጃ የያዘችው ለምን እንደሆነ የጠየቁትና አሜሪካን ተወቃሽ እያደረጉም ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገና እናመሰግናለን በቀጣይ እስክንገናኝ ድረስ ቸር ቆዩልን።